ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግን አይዘንጉ። ናፍቆት ሚዲያ ኢትዮጵያውያን ሴቶች ለትዳር አይሆኑም። እውነተኛ ታሪክ ጸሐፊ ገነት መታፈሪያ፣ ተራኪ ቤቴልሄም ሰለሞን፣ ትረካውን ይከታተሉ። መኪናዬ ስለተበላሸና በጉጉት ስጠብቀው እየነበረ ቀጠሮ ስለነበረኝ ውበር ጠራው። ገና ስገባ ትዕግስት ብሎ አስተካክሎ ጠራው ስሜን። መልኩ ወደ አበሻ የተጠጋ የሚመስል ጥቁር አሜሪካዊ ነው። ሰላም ነሽ አለኝ በአማርኛ። አማርኛ ትችላለህ እንዴ ስለው፣ ትንሽ ትንሽ አለኝ። ኢትዮጵያ ከየት ከተማ ነው የመጣሽው ሲለኝ፣ ከአዲስ አበባ መሆኔን ነገርኩት። ከዛ ሁለታችንም በምንግባባበት እንግሊዝኛ ወሬያችንን ቀጠልን። መቼም መተሽ እስከማይሽ በጣም ነበር የጓጓሁት አለኝ። ለምን ከዚህ በፊት ታውቀኝ ነበር? አላውቀሽም፣ ግን የተለየችኝ ባለቤቴ ስሟ ትዕግስት ስለሆነ ምናልባት እሷ ከሆንሽ ብዬ ነው አለኝ። ጥሎብኝ ወሬ በጣም ወዳለሁ። ባለቤት አበሻ ነበረች ማለት ነው? አልኩት። ለትንሽ ደቂቃዎች ያክል ዝም ካለ በኋላ አዎ ነበረች አለኝ። በምን ተለያያችሁ ታዲያ አልኩት። በምን ተገናኛችሁ አይቀድምም አለኝ። እሺ እንዴት ተገናኛችሁ አልኩት። ረጅም ሳቅ ስቄ፣ አንድ ጎዶሎ ቅዳሜ ቀን ከጠዋት ጀምሮ የምሰራው ስራ ስለነበረኝ ሙሉ ቀን ከቤት አልወጣሁም። ማምሻ ላይ የሚጠበቅ የእግር ኳስ ጨዋታ ስለነበር አንድ ሁለት ቢራ እየጠጣሁ ዘና ለማለት ወደ አንዱ ቡና ቤት ገባው። መጥታ ያስተናገደችኝ ሴት ራሷን ካስተዋወቀችኝ በኋላ ምን ልታዘዝ ብላ ጠየቀችኝ እና ያዘዝኩትን ይዛልኝ ተመልሳ ስትመጣ እድሉን አግኝቼ አወራዋት። ሰዓቱ ብዙ ተስተናጋጆች በብዛት የሚመጡበት ሰዓት ስለነበር ብዙ ማውራት ስላልቻለን ስልክ ተቀያይረን ተለያየን። ከዛ ደውዬላት ብዙ አወራን። ከኢትዮጵያ ለስብሰባ ተልካ መታ እዚህ አሜሪካ እንደቀረችና ከስራ ፈቃድ ውጪ ምንም አይነት ነገር እንደሌላት ነገረችኝ። ግንኙነታችን ቀስ ቀስ እያለ ወደ ፍቅር ተቀየረ። ቤተሰቦቼን ሁሉ አስተዋወኳት። በደባልነት ከምትኖርበት ቤት ወጥታ አብረን መኖር ጀመረን። ቤት ውስጥ የምታበስላቸው የኢትዮጵያኖችን ምግብ ብቻ ስለነበር ከቋንቋው በስተቀር ሁሉ ነገር እርሷን መስሎ ነበር። ከዛ ምን ሆነ መሰለሽ? ነርስ ለመሆን ፍላጎት ስለነበራት በጋብቻ ተሳስረናል ብለን ከተፈራረምን በኋላ ግሪን ካርዷን እንዳገኘች ትምህርት ቤት ገባች። በጣም ስለመውዳት ልጅ ከሷ ለመውለድ እንደ ጓጓሁ መቼም በቃላት አልገልጸውም። እርሷ ደግሞ የጀመረችውን ትምህርት ሳልጨርስ ልጅ መውለድ አልፈልግም ስላለችኝ ላስገድዳት አልፈለግኩም። የጀመረችውን ትምህርት ስትጨርስ ትዕግስት ሌላ ሴት ሆነች። ብዙም አልቆየች፣ በነርሲንግ ሙያ ሆስፒታል ውስጥ ስራ ጀመረች። ከዛ በኋላ በተለያየ ነገር ጸብጸብ ይላት ጀመር። መጀመሪያ ብዙም አልገባኝም ነበር። በኋላ ነገሮች ግልጽ እየሆኑ መጡ። የመኖሪያ ፈቃዷን አግኝታ ዜጋ ከሆነች በኋላ ከኔ ጋር የሚያስተሳስራት ነገር ስላልነበረ ትንንሽ ጸቦች ሳይቀሩ ተቀጣጥለው ፖሊስ እስከ መጥራት ትደርሳለች። በጣም ግራ ስለገባኝ አንድ ቀን ከስራ ከተመለሰች በኋላ በተረጋጋ መንፈስ ላይ እያለች ያጠፋሁት ነገር ካለ ላስተካከል በትዳራችን ደስተኛ መሆን ያልቻልሽበትን ነገር ማወቅ አልቻልኩም አልኳት። እንደውም ካነሳህ አይቀር እንድንለያይ እፈልጋለሁ አለችኝ። በፍጹም ያልጠበኩት መልስ ነበር የሰጠችኝ። እሺ ምክንያትሽን ለወቀው አልኳት። የረባ ምክንያት አልነገረችኝም። እንደውም በደፈናው ብቻ ለእኔ የነበራት ፍቅር እንደሌለ ነው የነገረችኝ። ሰውን አስገድዶ ትዳር ማድረግ ስለማይቻል ስብራቱን ችዬ እኔም እንድንለያይ ወሰንኩ። የሚገርምሽ ግን እሱ አይደለም። እኔን ምክንያት ፈልጋ ፖሊስ እየጠራችና አላስፈላጊ ጭቅጭቅ እየፈጠረች ከቤት እንድወጣ አስደረገችኝ። እሱ ሲገርመኝ በፍቅራችን ጊዜ ባልና ሚስት ከሆንን በኋላ ያም ማለት ከተፈራረምን በኋላ በነበረኝ የባንክ ሂሳብ ውስጥ የጋራ የሚል ስሟን አካትቸው ነበር። ይገርምሻል፣ ፍቺው ልክ ሲያልቅ ምንም ያለፋችበትን ገንዘብ እኩል ተካፍላኝ ሄደች። እሱም አልበቃትም። ቤቴን አሸጠችኝና እኩሌታውን ወሰደች ሰላማዊውን ኑሮዬን አመሰቃቀለችው ከዛስ አልኩት ምን ልሻለሁ ከዛ በኋላ አንድ ብዬ ኑሮን ከዜሮ ጀመርኩ ሴት የሚባል ጠላሁ ከሴትም ኢትዮጵያዊ ላልተወሰነ ጊዜ የጭንቀት፣ የእብደት፣ የአይምሮ መዘበራረቅና ደስተኛ ያለመሆን፣ የባዶነት አይነት ስሜት ይሰማኝ ስለነበር መድኃኒት ለተወሰኑ ዓመታት ያክል ያለማቋረጥ ወስጃለሁ አለኝ። እርሱ ቦታ ሆኜ ሳስበው በጣም ከባድ ነው። እያወራኝ ራሱ ሳግ የያዘው መሃል መሃል ላይ ወሬውን ሲያቋርጥ አስተውየዋለው። የእሷን ደግሞ ማን አውቆት ምን ተበድላ ይሆን አልኩ በልቤ። ስራ ስራይ ብዬ የእሷን ጉዳይ መከታተል ግን አቋርጬ አላውቅም። ከዛ ምን ተፈጠረ መሰለሽ? ለብዙ ዓመታት የተለየችውን ፍቅረኛዋን እንዳመጣችው ሰማው። ጥሩ ስራ አላት፣ የራሷን ቤት ገዝታለች፣ የገንዘብ ችግር የለባትም። የተስተካከለ ኑሮ ውስጥ አብረው መኖር ጀመሩ። ዚህ ዚህኛውን መጨረሻ ለማወቅ ግን የእውነት ጓጓው! ከዛስ አልኩት። እግዚአብሔር እኮ አይሳሳትም አለና ወሬውን ለትንሽ ደቂቃዎች ገታ አደረገው። ተለያዩ ሌለኝ እንደሆነ እያሰብኩ ስጠብቅ የተወሰኑ አመታትን አብረው መኖር ከጀመሩ በኋላ ስራ ለመስራት ብዙም ፍላጎት ስላልነበረው እርሷ ነበረች አስፈላጊውን ነገር ሁሉ እያሟላች አብረው የኖሩት አለኝ እንዴ አንተ ይህን ሁሉ ልታውቅ እንዴት ቻልክ አልኩት ቆይ፣ ልነግርሽ አይደል አለኝ። የመኖሪያ ፍቃዱን ልክ ሲያገኝ በተራው መፋታት እንደሚፈልግና ኢትዮጵያ ጥሏት የመጣችውን ፍቅረኛውና የልጁን እናት ማምጣት እንደሚፈልግ ነገራት። ያልጠበቀችው ነገር ሆነባት። ብዙ ለመነችው፣ አስለመነችው፣ ሊሆን ግን አልቻለም። ልጅ እንዳለው እንኳን እስከ መጨረሻው ሰዓት አልነገራትም ነበር። ለምን ይህንን ድብቅ ታሪክህን እስከ ዛሬ አልነገርከኝም? ስትለው አንቺ ትዳር እንደነበረሽና ከእሱ ጋር ተፋተሽ እኔን እንዳመጣሽኝ ለምን አልነገርሽኝም አላትና ቁርጡን ነገራት። ጉዳዩ በፍቺ ተጠናቀቀ። በተራው ያፈራችውን ንብረት እኩል ተካፍሎ ወጣ። የሁሉ ነገር ካለፈ ከብዙ ጊዜ በኋላ ከአንድ አብሮ አደግ ጓደኛዬ ጋር ለመዝናናት ሱስ ወደ ሆነብኝ የኢትዮጵያን ምግብ ቤት ጎራ ስንል ብቻዋን ቁጭ ብላ የአልኮል መጠጥ እየጠጣች አየኋት። የራሳችንን ጠረጴዛ ይዘን ቁጭ እንዳልን መጠጧን ይዛ አብሬያችሁ ልቀመጥ ወይስ ቅር ይላችኋል? አለችኝ። ጓደኛዬ ፍቃደኛ አልነበረም። ስለ ሁለታችን ትዳር በቅርበት ብዙ ያውቅ ስለነበረና ለማስታረቅም ብዙ ደክሞ ስላልተሳካ ጥሩ አመለካከት የለውም ለሷ፣ የኔን ጉዳትም ስለሚያውቅ ጭምር ነው ፈቃደኛ ያልነበረው። እርሱንም ለመንኩትና ፈቃደኛ ሆኖ አብራን ተቀመጠች። የማውቃት ትዕግስት ግን አልነበረችም። በስካር መንፈስ ሆና እያለቀሰች ለመጀመሪያ ጊዜ ይቅርታ ከጠየቀችኝ በኋላ አሁን የነገርኩሽን ታሪኳን በራሷ አንደበት ተናዘዘች። ለባሏስ፣ እሺ ባለትዳር እንደነበረች ማን ነገረው? ስለው የቅርብ ጓደኛዋ የደበቀችውን ምስጢር በሙሉ በእርሷ በኩል ነው የሰማው። ምክንያቷን ትዕግስትም አታውቀው ማለኝ። ከዛ ሁኔታዋ ስላሳዘነኝ አልፎ አልፎ በጓደኝነት እየተገናኘን ሻይ እንጠጣ ነበር። ሁኔታዋ ሁሉ ግን ጥሩ ስላልነበረ የቻልኩትን ያክል ልረዳት ሞክሬያለሁ፣ አልተሳካም። ጠጭ ነገር እየሆነች መጣች። በእውነቱ አሁን የት እንዳለች አላውቅም ማለኝ። ግን እኮ ትዕግስት አንድ ግለሰብ ነች፣ ሁላችንንም ኢትዮጵያውያን ሴቶችን አትወክለንም አልኩት። መልስ አልመለሰልኝም። ለማንኛውም ዳግመኛ የፍቅርም ሆነ የትዳር ሐሳቡ እንዳይኖረኝ አድርጋ ነው አመድ ያደረገችኝ አለኝ። መውረጃዬ ጋ ስደርስ ስላዳመጥሽኝ አመሰግንሻለሁ አለኝና መኪናው ወረድኩ። ተፈጸመ። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።